ጽጌሬዳ ልብ አንጠልጣይ እና እውነተኛ ታሪክ አዘጋጅ ማኔ፣ አንባቢ ፉፉ አብዱ፣ ክፍል ሁለት ቀስ በቀስ እሷን በደንብ እየቀረበች ይመጣች። ቤተሰቦቹም ሳያውቁ ውጭ ውጩን መገናኘት ጀመርን። ከስራ ስትመለስ እጠብቃትና አብረን እናመሻለን። ስንመለስ ወይ እኔ ወይ እሷ ቀድመን ወደ ቤት እንገባለን። እንዴት እናመች እንደሆነ እንኳን ሳላውቀው ነበር እራሳችንን ፍቅር ውስጥ ያገኘ ነው። ሰዎች ከልብ ሲፋቀሩ ሳይነጋገሩ ነው የሚግባቡት። አፈቅርሻለሁ አፈቅርሃለሁ መባባል በራሱ አያስፈልግም። የፊደል ትክክለኛ ስም ጽጌሬዳ ነው። እኔ ነው ፊደል ብዬ የምጠራት። እኔ የ11ኛ ክፍል ውጤት በጣም ቆንጆ ነበር። አባቴ ማትሪክ በሚገርም ሁኔታ የሰፈሩን ሰው የሚያስደምም ውጤት አምጥቼ ወደ ዩኒቨርሲቲ እንደማልፍ ቀድሞ ነግሮኛል። እንዳጠና የጨቀጨቀ ነበር። እኔ ግን እንዴት እንደሆነ አላውቅም። የማየው ነገር በሙሉ ፊደልን ያስታውሰኛል። ፍቅር በራሱ ደስ የሚል ነገር ነው። እንድትኖር ያጓጓሃል። በተለይ ደግሞ ፍቅር ከፊደል ጋር እጅግ አስደሳች ነው። ፊደል ልክ እኔ እንጃ፣ ብቻ ቃላት የለኝም። በጣም ብዙ ሕመሞቹን ስቃዮቹን ችላ ለራሷም ለሰዎችም ደስታ የምትተርፍ ውስጧ ልክ እንደ ነጭ ወረቀት ጥርት ያለ ነው። ፍቅሯን ያለ ስስት ነው የምትለግሰው። ደግነቷ ፊቷ ላይ ገብቶ ይታያል። ሰውም በሰውነቱ እንጂ የምትለካው ሌላ መስፈርት ፍጹም የላትም። እንደምትወደኝ በቃል ሳይሆን በተግባር ነበር የምትነግረኝ። ብቻ እንደዚህ እንደዚህ ስንል አብረን በፍቅር ቆየን። እኔ ከሷ በፊት ሴት ልጅ በፍቅር ቀርቤ አላቅም አንደኛ የቤተሰቦች እንደዚህ አይነት ነገሮችን አይፈቅዱልንም። ሁለተኛ እኔም ስለ ትምህርቴ እንጂ ስለሴት አላስብም ነበር። ትምህርት ቤት ውስጥም ብዙ የሴቶች ጓደኛ በእህትነት ይቀርባቸዋለሁ እና እነሱ ወደ ሌላ ነገር ይቀይሩታል። ከዛም በኋላ ለአይን ያስጠሉኛል። ፊደር ግን አታስጠላኝም። እንዳውም ቀን በቀን ፍቅር እንዲጨምር የሚያደርግ ምታት አላት። በጣም ብዙ ጊዜ ይቅርብኝ ይህ ነገር አያዛልቀኝም። መጨረሻችን እንዴት ሊሆን ነው? ከአባቴስ ጋር እንዴት እጋፈጣለሁ ብዬ አስብና ከሷ ለመራቅ ስሞክር ጭራሽ የማይታሰቡ ነው አገኘዋለሁ የመጀመሪያ ስለሆነች መሰለኝ። የሚገርመው ፊደል በዚህ ሁኔታ ሁሉ ችግር ውስጥ ሆና እንኳን እኔ ጋር ብር አለ ውሰጅና ቤት ክራይ ክፈይ፣ ዝሩ ዝሩ እኛው ጋ ነው እላት። አለው ግን እሺ አትለኝም። አንተ ጋር አስቀምጠው እኔ ለራሴ አላንስም ትለኛለች። ፍቅራችን እንደጣፈ ክረምት ገባ። ከኔና ከሷ ውጭ ስለኛ ማንም አያውቅም! ጠዋት ዝናብ እየዘነበ ስራ ለመሄድ ስትወጣ አያትና አንጀቴን ትበላዋለች። በጠዋት መነሳት በጣም ይደብረኝ ነበር። አይደለም ክረምቱኑ ይቅርና ክላስ እያለኝ ራሱ በጠዋት መነሳት ያስጠላኝ ነበር። ከእሷ ጋር ፍቅር ከጀመርኩ በኋላ ግን ጠዋት እሷ ተነስታ በዛ በብርድ ወደ ስራ ስትሄድ እኔ አልጋዬ ውስጥ መተኛት በጣም ያስጠላኝና ተነስቼ ቁጭ እላለሁ። እናቴ ይህ ለውጥ ገርሟት አስራ ሁለተኛ ክፍል እንዴት ጥሩ ውጤት እንደምታመጣ እየተጨነቅ መሆን አለበት እንደዚህ በጠዋት የምትነሳው አለችኝ። አሁና አልኳትኝ። ሁሌ ማታ ማታ ጓደኞች ጋር ላጠና ነው ብዬ በወጣና ከፊደል ጋር ራቅ ወዳለ ቦታ ቆይቼ እመለሳለሁ። አንድ ቀን ፊደል እረፍት ጠይቃ ስራ አልገባችም ነበር። ቅዳሜ ቀን ነው። እኔም ክረምት ስለሆነ ቤት ነው መውለው። እናቴ ታናሽ አባቴና የአክስቴ ልጅ ክርስትና ስለነበረ ሄዱ። እኔ ግን ሆዴን እንዳመመኝና ከቤት መውጣት እንደማልችል አስመስዬ ቀረሁ። አሟት ከስራ መቅረቷ በጣም አስጨንቆኝ ስለነበር ቤት ውስጥ የተሰራራውን ምግብ ለወስድላት ሻይ ምናምን ካፈላሁኝ በኋላ አስቤ ነበር። ብዙም ሳይቆይ ዶፌ ዝናብ ዘነበ። ደወልኩላት እና መነሳት ከቻለች ቤት እንድትመጣ ጠየኳት። ብዙም አልቆየችም። የተከራዮችን ሁኔታ ካየች በኋላ ማንም እንደማያት ስታቅ ሩጣ መጣች። ዝናቡ በጣም ይለይ ነበር፣ ብርድም ጭምር ቤት የተሰራውን ምግብ ከበላን በኋላ ሻያችንን ጠጣጣን፣ ቁጭ አልን። እንዴት ካፌ ላይ እንደመጣልኝ አላቅም፣ ግን ዝናብ እስከሚያቁም እስከሚያቆም ክፍላችን ገብተን ፊልም እንይ ያልኳት ፍቃደኛ ሆነችልን። በሮችንን ቆላለፍን፣ የኔ ክፍል ገባን፣ ብርድ ልብስ ለበስን፣ ፊልም ማየት ጀመርን። ከዛ በኋላ የተፈጠረውን መገመት አይከብድም። በህይወታችን ሁለታችንም ለመጀመሪያ ጊዜ እንደዛ አይነት ነገር አደረግን። በህይወቴ ትልቁን ስህተት ተሳሳትኩ ማለት ነው። ያንን ነገር ግቢ ውስጥ ሰው የማይኖርበትን ሰዓት ተጠባብቀን ደገም ነው። መስከረም መጣ፣ እኔም ትምህርት ጀመርኩኝ። የትምህርት ቤቱም የሰፈሩም ተጠባቂ ውጤት መካከለኛው እና አንደኛው እኔ ነበርኩኝ። አባቴ በኩራት ለሁሉም ሰው የኔ ልጅ ታዩታላችሁ የሚያመጣውን ውጤት እያለ በሄደበት ያወራል። እኔም እንደተባለው ቆንጆ ውጤት አምጥቼ ወደ ግቢ አለፍኩኝ። እናም የሚደርሰኝ ሀገር ላይ ቤት እከራይና ፊደልን እዛ ወስዳታለሁ ትምህርቴን እስክጨርስ አብረን እኖራለን ከቤተሰብ ተደብቀንም ቢሆን ብዬ ወስኜ ነበር። አባቴ በምንም ሁኔታ ፊደልን እንደማይቀበላት ስለማውቅ ከዛም አባቴ የሚፈልገውን አይነት ልጅ መሆን ከፈለኩኝ ለፊደልም ለትምህርትም የየራሳቸው ጊዜ መስጠት አለብኝ ብዬ አሰብኩና እቅድ አወጣሁኝ። ህዳር ሰባት ቀን ነበር። እኔም ከትምህርት ቤት ተመልሼ ፊደልም ከስራ ስትወጣ አብረን ከእኛ ሰፈር ራቅ ወዳለው ቤተ ክርስቲያን ገብርኤል ለመከታተል ሄድን። ፊደል ልክ አልነበረችም። አወራሯ አረማመዷ ራሱ አብረን እየሄድን ከሰው ጋር ትጋጫለች፣ ትደናቀፋለች፣ ብቻ እኔም በጣም እስክበሳጭ ድረስ ከራሷ ጋር አልነበረችም። ቤተክርስቲያን ገብተን ቁጭ አለን። በጀርባዬ በኩል መጥታ በጣም ልነግርክ የሚፈልገው ነገር ነበር ግን ልተወውም እያሰብኩ ነው አለችኝ። ካልነገረችኝ በጣም እንደምበሳጭ ስነግራት ምን እንደተፈጠረ ነገረችኝ። ፊደል እርጉዝ ነበረች እና ለኔ ሳት ነግረኝ ከዚህ አካባቢ ጠፍታ ለመሄድ ልጁን በምንም አይነት ተአምር ማስወረድ እንደማትፈልግ ቀን ስራም ቢሆን እየሰራች ለማሳደግ እንደወሰነች ነገረችኝ። ለኔ ሳት ነግረኝ ልትሄድ የነበረው እኔ ከትምህርቴ እንዳላቋርጥ እንዳልጨናገፍ ነበር። ግን ስታስበው ድንገት ከአይነ ስጠፋ የሚፈጠረው ነገር ከባድ እንደሆነ ስለገባት ነገረችኝ። ግን አሁንም ቢሆን እኔ ትምህርቴን እንድማር እሷ ከዚህ ከተማ ወጥታ ሌላ ከተማ ሄዳ ቤት ተከራይታ እየሰራች ለመኖር እንዳሰበች ነገረችኝ። ታውቃላችሁ፣ በህይወታችሁ ቁጭ ባላችሁበት ቦታ ላይ መሬት ተከፍታ በዋጠችኝ ያላችሁበት ቀን የለም። እኔ ፈጣሪን የለመንኩት በዛ ቅስፈት መሬት ተከፍታ እንድትውጠኝ ነበር። በዛ ሰዓት ዋና ጉዳይ ልጁ አልነበረም። እኔ ከቤተሰቦች ከወደፊት ህልሜ ከተደላቀቀው ኑሮዬና ከፊደል መምረጥ ነበረብኝ። ወይ በባዶ እጅ ፍቅሬን እዤ መሄድ፣ ወይ ደግሞ ፍቅሬን ትች ወደፊት ህይወቴን ማስተካከል ነበር። አባቴ የወደፊት ኩራቴ ነክ፣ ወራሽ ነክ፣ ጣሪ ነክ ይለኛል። ፊደል ደግሞ የወደፊት ባሌ ነክ፣ ብቸኝነትን የረሳሁት ባንተ ነው። አንተን ሳገኝ ነው እንደ አዲስ ለመኖር የምጓጓው የልጆች አባት ነክ ትለኛለች። ቢሆንም ግን እድሜ ልኬን የለፋሁበትን አባቴን ትቼ ትናንት የተዋወቋትን ፊደልን መምረጥ በጣም ከባድ ነበር። እኔ የቱን እንደምመርጥ በትክክል ባላውቅም፣ ግን እጅግ በጣም ከባዱን ነገር መረጥኩኝ። ታዲያስ ፋሚሊዎች የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸርታም ብቱልኝ።